ታሪክ አላት። ይወራልን? እንዲህ ነው ታሪክ የተማርከው። በጣም ነው የምታምረው። ግን ሙዚየም እንዴት አልገባም ታዲያ? ሙዚየም እንዴት አልገባችሁ? አስመጣው እንጂ አስመጣው።